ሰላም ጤና ይስጥልን። የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮችን ለምታጠባ እናት የወተት ምርቷን ለመጨመር የሚረዳትን የተለያዩ የምግብ አይነቶችን ነው የምንነግራችሁ። ይሄንን ቪዲዮ እስከ መጨረሻው ተከታተሉት፣ የሚጠቅም ነገር ነው የምታገኙት። ቻነላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። የተለያዩ ጥናቶች እንደሚያሳዩት የምታጠባ እናት አመጋገቧ ላይ አጃ የምታካትት የጡት ወተቷን ለመጨመር ይረዳታል። በተለያየ መልክ ለምሳሌ በአጥሚት መልክ ሊሆን ይችላል፣ በሾርባ መልክ ሊሆን ይችላል አጃን ማካተት የጡት ወተት እንደሚጨምር ነው ጥናቶች የሚያሳዩት። ሌላኛው ደግሞ አብሽ ነው። አብሽ እጅግ በጣም ብዙ ጥቅሞች ያሉት የምግብ አይነት ነው። ለምታጠባ እናት የጡት ወተቷን ለመጨመር በጣም ይረዳታል። ጥሬ አብሽ የተወሰነ አንድ ማንኪያ ጥሬ አብሽ ወስዶ በሻይ መልክ አፍልቶ መጠጣት ይቻላል። እንዲሁም ፈጭቶ ዱቄቱን ነስንሶ አሳድሮ ውሃውን አጥልሎ ጠዋት ላይ መቶ ማር ወይም ሌላ ማጣፈጫዎችን አድርጎ እንዲሁ መጠቀም የጡት ወተትን እንደሚጨምር ነው የተለያዩ ጥናቶች የሚያሳዩት። እንዲሁ ሌላው እንስላል ነው። የእንስላል ፍሬ ወይም ደግሞ ፌነል ሲድስ የሚባለው እሱ፣ እንደዚሁ በሻይ መልክ አንድ ማንኪያ የእንስላል ፍሬን በሻይ መልክ አፍልቶ መጠቀም የጡት ወተትን በጣም ነው የሚጨምረው። እና ሚጥሚጣ ሲዘጋጁ ወይም የተለያዩ የወጥ ቅመሞች ሲዘጋጁ ይጨመራል። ይሄ የእንስላል ፍሬ የሆነ ደስ የሚል ጣዕም አለው። ያንን እንግዲህ በሻይ መልክ አፍልቶ መጠቀም የጡት ወተትን እንደሚጨምር ነው የተለያዩ ጥናቶች የሚያሳዩት። እንዲሁም የተለያዩ ቅጠላ ቅጠሎችን መጠቀም ለምሳሌ ሰላጣ ሊሆን ይችላል፣ ቆስጣ፣ ጎመን እንዲህ አይነት አረንጓዴ ቅጠላ ቅጠሎች ለምታጠባ ሴት አዘውትራ አመጋገቧ ላይ ብታካትተው የወተት ምርቷን እንደሚጨምርላት ነው ጥናቶች የሚያሳዩት። ሌላው ተልባ ነው። ተልባም እንደዚሁ በጥብጦ መጠጣት ሊሆን ይችላል። አጥሚት ውስጥ ጨምሮ አብሮ መጠጣት ሊሆን ይችላል። እንዲሁም ፈትፍቶ በእንጀራ ወይም በሌላ ነገር መመገብ ሊሆን ይችላል። እንዲሁ ቺያ ሲድ የሚባለው ሌላው እንዲሁ የወተት ምርትን የሚጨምር ነው። ሳይበዛ ደግሞ በመጠኑ ነጭ ሽንኩርትንም ምግብ ላይ ማካተት የጡት ወተትን ለመጨመር ይረዳል። ሌላው ፓፓያ ነው። እንዲሁ ፓፓያን በውሃ የበለጸገ ስለሆነ በውስጡም ውሃ ከፍተኛ የሆነ የውሃ ይዘትም ስላለው እንዲሁ የወተት ምርትን ለመጨመር ይረዳል። ጥራጥሬዎችን ነገብስ፣ ባቄላ፣ ሽምብራ እነዚህን ጥራጥሬዎችን ራሱ አመጋገብ ላይ ማካተት በተለያየ መልኩ አድርጎ ጡት ወተትን ለመጨመር ይረዳናል። እንዲሁም ምስር በጣም በፕሮቲን የበለጸገ ነው። ፕሮቲን ያላቸው ነገሮችም እንደዚሁ የወተት ምርትን ይጨምራሉ። ለምሳሌ እንእንቁላል እንዲሁ ስጋ፣ ሳይበዛ ጤናማ የሆነ ሳር ከበላ እንስሳ የሚገኝ ስጋ እንዲሁ ሳይበዛ በመጠኑ ጤናማ ነው። ጥሩ የሆነ የፕሮቲን ምንጭ ስለሆነ ማለት ነው። ሌላው የእናት ጡት ወተትን ለመጨመር የሚረዳን በቂ ውሃ መጠጣት ወይም ሰውነታችን ሃይድሬት ማድረግ ነው። በአጠቃላይ ግን የእናት ጡት ወተትን ለመጨመር የተመጣጠነ የአመጋገብ ስርዓት መከተል ያስፈልጋል። እንዲሁ ረፍት ማድረግ ያስፈልጋል። ከውጥረት ወይም ከስትረስ የጸዳ ህይወት ያስፈልገናል። ስትረስ በራሱ የወተት መመረት ሂደትም ስለሚያስተጓጉል ማለት ነው። እንዲሁ ሙቀት ያስፈልጋል። ሰውነታችን በቂ የሆነ ሙቀት የማያገኝ ከሆነ የሚመገበው ምግብ ሰውነታችን ሙቀት ለመስጣት ስለሚያውለው በቂ የሆነ ወተት ማምረት አይችልም፣ ወይም እናቲቱ የወተት እጥረት ያጋጥማታል ማለት እንዲሁ ቶሎ ቶሎ ማጥባት፣ ቶሎ ቶሎ በምናጥባበት ሰዓት የወተት ምርት በራሱ ይጨምራል። እነዚህን እንግዲህ ከላይ የዘረዘርናቸውን ነገሮች በማድረግ የምታጠባ አንዲት እናት የጡት ወተቷን መጨመር ትችላለች። ከዚህ ቪዲዮ የሚጠቅም ነገር አግኝታችኋል ብለን እናስባለን። ስለተከታተላችሁ ከልብ እናመሰግናለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱን። ቻው፣ ሰላም ሁኑ።